የሶፍዑመር ዋሻ በጀግኖች የኢትዮጵያ አንሴስተርስ ተፈጥሮን ቤዝ አድርጎ በከፍተኛ ድካም የተሰራ ስራ ነው ውሃ አልፈጠረውም ታሪኩ እንደሚያመለክተው ሶፍዑመር ከነበራቸው ህዝብ ጋር ውሃ ገድበው ዳይቨርት አድርገው የሰሩት የሚያገናኘው ቦታም አስደማሚ ነው ማጣራት ይፈልጋል እንጂ እስከ ሶማሊያ ጫፍ እስከ ፖርት የሚሄድ ነው፣ ዋሻው እዛ የሚቀር አይደለም። በኢተሊ ወረራ ጊዜ በዛኛው ጫፍ ያለው በከፍተኛ ደረጃ ዳሜ ደርሶበታል ይባላል። ከሶፍመር አካባቢዎች በርካታ ባሌ ውስጥ ዋሻዎቹ ይታያሉ። ግን ስንሰማ የከረም ነው ውሃ የፈጠረው ዋሻ የሚል። ውሃ አዳራሽ አይፈጥርም። አዳራሽ አለው ቦታው፣ መስገጃ ቦታ አለው ቦታው። ይሄ የባሌ ዋሻ ስራ በሰሜንም አለ። ሰው ከድንጋይ ጋር ነው ብዙ ነገር የተጫወ የሰራው የፈጠረው አንዳንዶች ያን የድንጋይ ስራ አድንቀው አክብረው ለዓለም ነግረው ፒራሚድ ብለው መከበሪያቸው ሲሆን፣ እኛ አንዱ የአንዱን ሲያራክስ መጥፊያችን ሆነ። እኔ እንደ መነሻም ወስደው የሶፍ መርን ዋሻ በአይኔ ሳየው ተፈጥሮ አስተዋጽኦ ቢኖረውም። የሰው እጅ እንዳለበት ገብቶ ነበር ብዙዎችን ጠይቂያቸዋለሁ አረጋግጬማለሁ በራሴ ነገር ግን አንዱ ኤቪደንሴ ታሪክ ነው አክሱምን የአክሱም ሀውልት የሰራው የኢትዮጵያ የዛን ጊዜ ዘመን ህዝብ የሰራበት መንገድ ድንጋይ ና ሰው ያለውን ቁርኝት ካላየን በቀር የአክሱምን ሐውልት ሊያነሳ የሚችል ክሬን በዛ ዘመን አልነበረም። የላሊበላን ውቅር ቤተክርስቲያን ያየን እንደሆነ የሰው ልጅ የጠለቀ ዕውቀትና ከድንጋይ ጋር የመነጋገር አቅም ፈጠረው እንጂ በዚያ ዘመን እንደዚህ ቴክኖሎጂ አልነበረም። ከሰቆጣ ወደ አክሱም ይሄዳል የሚባለው ዋሻም እንደዚሁ። ኢትዮጵያ ውስጥ በርካታ ቦታ ይሄ ጉዳይ አለ። ይሄም ቢቀር አላላ ኬላ ላይ 47 48 ዓመት የፈጀ እያንዳንዱ ጄኔሬሽን 77 ዓመት እያዋጣ በብዙ ትውልድ የተሰራው አጥር የሚያሳየው ሰውና ድንጋይ ያለውን መቀራረብ የሚያሳየው